ሰላም ሰላም፣ ጤና ይስጥልን። እንደምናላችሁ ሁሉ ሰላም ሁሉ አማን። ይህ መልካሙ ሚዲያ ነው። ቻናሉን ሰብስክራይብ፣ ቪዲዮን ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ወዳጅ ትሆኑ ዘንድ በአክብሮት በፍቅር እንጠይቃለን። እናመሰግናለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ዕለተ ረቡዕ መጋቢት ሶስት ቀን 2017 ዓ.ም አጫጭር መረጃዎችን ይዘን መጥተናል። በቅድሚያም ለመከታተል ያመቻችው ዘንድ አርዕስቶቹን እናስታውሳችሁ። ሩሲያ የዩክሬንን ድንበር አልፋ ዘልቃ በመግባት በሱሚ ክልል ጥቃት ለመፈጸም ሞክራ ግን ከባድ አጸፋ ተሰጥቷታል። ካዛኪስታን ኤችኪዩ 17 ኤኢ የተሰኘ እጅግ አስተማማኝ የአየር መከላከያ ዘዴን ከቻይና መግዛቷ ተሰምቷል። በአፍሪካ አህጉር ባለፉት ሶስት ዓመታት ብቻ 50 በሚሆኑ ህገወጥ ታጣቂዎች፣ ማፊያ ቡድኖች ብዙ ሺ ሰላማዊ ዜጎች መገደላቸው ታውቋል። በስተመጨረሻም ጉርብትናን እናወሳለን። ተከታተሉን። የሩሲያ ጦር በሱሚ ክልል በኖቨን ኬና ዙራቭካ ሰፈሮች አቅራቢያ ያለውን የዩክሬን ድንበር ጥሶ በመግባት ጥቃት ለማድረስ ሲሞክር በዩክሬን መከላከያ ኃይል ጠንካራ ምት አርፎበታል። የዩክሬን ግዛት ድንበር ጠባቂ ቃል አቀባይ ኮሎኔል አንድሪ ዲሞቼንኮ እንዳሉት የሩሲያ ወታደሮች አሁንም ወደ ዩክሬን ግዛት ዘልቆ ለመግባት እየሞከሩ ነው። በኩርስክ ክልል የሚገኙ የዩክሬን ክፍሎችን ለመክበብ፣ የሎጂስቲክስ መስመሮችን ለማቋረጥ ጥረት ያደርጋሉ፣ ግን እየመከት ናቸው ነው ብለዋል። ይህ በእንዲህ እንዳለ በሳውዲ አረቢያ ጅዳ በተደረገው የሩሲያ ዩክሬን የሰላም ውይይት የሰላሳ ቀን የተኩስ አቁም ስምምነት ተደርሷል እየተባለ ባለበት በዚህ ሰዓት ታይቶ ተሰምቶ በማይታወቅ መልኩ ዩክሬን 300 ያህል ሰው አልባ አውሮፕላኖችን ወደ ሩሲያ ምድር በመላክ ከባድ ቁሳዊም ሰብዓዊም ጉዳት ስለማድረሷ እየተነገረ ነው። በመካከለኛው እስያ ሀገር የምትገኘው የቀድሞዋ የሶቪየት ኅብረት አካል የነበረችዋ ካዛኪስታን በምዕራብ ከካስፒያን ባህር እስከ አልታይ ተራሮች ድረስ፣ በምስራቅ ቻይናና ሩሲያ ያዋስኗት አለ። ታዲያ ካዛኪስታን ከወሰንተኛው ሀገር ቻይና ኤችኪ 17 ኤኢ የአየር መከላከያ ዘዴን በመግዛት ለመጀመሪያ ጊዜ የአየር መከላከያ ስርዓቷን በ32ኛው የጦር ሰራዊት ምስረታ በዓል ላይ ባደረገችው ወታደራዊ የሰልፍ ትርኢት መሃል አውጥታ በአደባባይ አሳይታለች። ከሩሲያ ቶር ኤም ዋን ጋር አንድና ያው ሆኖ የተሰራው ይህ የአየር መከላከያ ዘዴ ለማንኛውም የአየር ጸባይ ሁኔታ ሁሉ ተስማሚነቱ ተረጋግጦ ከዝቅተኛ እስከ ከፍተኛ ርቀት የብዙ ጫማ ከፍታ ድረስ ያሉ የተሰነዘሩ አደጋዎችን፣ ጥቃቶችን የሚጠልፍ የሚጥል፣ ከመሬት ካፈር፣ ከትቢያ የሚደባልቅ ነው ተብሎለታል። ይህ ኤችቲኪዩ 17 ኤ የመሳሪያ 165 ኪሎ ግራም ይመዝናል። ርዝመቱ 2.9 ሜትር ዲያሜትሩ ደግሞ 0.23 ሜትር ነው። ከአንድ ነጥብ አምስት እስከ አስራ አምስት ኪሎ ሜትር እርቀት የመጥለፍ የማደባየት አቅም አለው። መሳሪያው ከካዛኪስታን በተጨማሪ ወደ ሰርቢያና ሳውዲ አረቢያም ተልኳል፣ በገፍ ተሽጧል። በዓለም አቀፍ ደረጃ የቤጂንግ የጦር መሳሪያ ገበያ ተፈላጊነቱም ተደራሽነቱም እየሰፋ መምጣቱ እየተነገረ ነው። በአፍሪካ አህጉር ባለፉት ሦስት ዓመታት ውስጥ ብቻ ሃምሳ በሚሆኑ ሕገወጥ ታጣቂዎች ማፊያ ማፊያ ቡድኖች በጣም ብዙ ሺህ ከሊቅ እስከ ደቂቅ ያሉ ሰላማዊ ዜጎች መገደላቸው ታውቋል። ከአፈንጋጭ ታጣቂ ኃይሎች ባሻገርም በመንግስታት የሚወሰዱ የዘፈቀደ እርምጃዎች አመፅን የማስታገስ አላስፈላጊ ኃይልን በመጠቀም በተወሰዱ የከባባድ መሳሪያዎችና የሰው አልባ አውሮፕላኖች ድሮኖች ጥቃት ሰበብ ሰዎች በጅምላ እንደ ቅጠል ይረግፋሉ፣ ሀብት ንብረቶች ይወድማሉ። ከዚህ ጋር በተያያዘ በሚፈጠሩ ግጭቶች፣ አመፃዎችና የፖለቲካ አለመረጋጋትን መነሻ በማድረግ የአፍሪካ ሀገራት መንግስታት ኢንተርኔትን በመዝጋት ማህበራዊ ዲጂታል ሚዲያን በመከልከል የዜጎችን መረጃ የማግኘት መብት ነፍገዋል። ሚሊዮኖችን ከተቀረው ዓለም ጋር እንዳይገናኙ ጋሬጣ ሆነዋል፣ እንቅፋት ፈጥረዋል። ኮሽ ባለ ቁጥር እንዳይጥና ድመት ድብብቆሽ ከመግጠም ከመጫወት የፖለቲካ ምህዳሩን ማስተካከል፣ ስብራቱን መጠገን፣ የተጣመመውን ማቃናት፣ የጎደለውን የማህበራዊ ኢኮኖሚ ሽንቁር መድፈን የተሻለ አማራጭ ይሆናል። በስተመጨረሻም ጉርብትና፣ የዛሬን ያድርገውና ቀደም ባለው ጊዜ እንዲህ ይሆን ነበር። ግድግዳ ተጋርቶ ቤት በቤት ላይ ሆኖ የተጨመጨመ መንደር ሰላም የለውም። ራስ በራስ ከሚወለድ ልጅ ጋር እንኳን የመጫወቻ ሜዳ ቀርቶ የድንኳን መጣያና የስጦች ማስጫ የሌለው መንደር ባብሮ መኖር ሸንጎ ውስጥ ዋነኛው በሽታ ነው። ለእሳት አደጋ መከላከያና ለሽንት ቤት መጣጭ መኪና እንኳ መግቢያ ሳይተው ጣራ ከጣራ ተያይዞ የተቆረቆረ የተሰራ የእኔ መሰሉ መንደረ ሰፈር እንዲያው በደንብ ራሱን ተቆጣጥሮ ሰላም ዋለ ቢባል በሳምንት አንድ ጊዜ ቅልጥ ያለ ዱላ ቀረሽ ጸብ ያጣል ማለት ዘበት ነው። ዋነኞቹ የጠቡ መነሾች ሲመረመሩ፣ ሲፈተሹ ዞረን የምንወነጃጅለው ይህ ግድግዳ ለግድግዳ ተጋርቶ መኖረን ነው። ለምሳሌ ከመስሪያ ቤቶ ወይም ከዋሉበት ውለው ወደ ቤቶ ሊገቡ የሰው በር ተሻግረው ሲያልፉ ላይዎ ላይ እጣቢ ሊደፋቦ ይችላል። ወይም እጣቢው ለምን መንገድ ላይ ይደፋል? ይሄ ሁላችንም የምንተላለፍበት መንገድ ሆኖ ሳለ እጣቢ መድፋቱ ጉዳቱ ለማን ነው? የሁላችን ጤና አይደል የሚጎዳው? ይላሉ በቀንነት ግን የሚሰጠዎት መልስ ምናዋፌን በዘጋው ምናዋፌን በቆረጠው የሚያሰኘት ሊሆን ይችላል። ደግሞ አንተምን ቤትነ ማንኝ ለማለት ነው። የኛ ጤና ጥበቃ ይልቅ የዶሮ ወጣቢ ሳይቀረ ጨለማን ተገና ድርጋ የምትደፋ ሚስትህን ያዝ ሊባሉ ይችላሉ። ጎመን በጤና ብለው ዝም ጭጭ ይላሉ። አንድ ግድግዳ የሚለየውት መደዳ ቤት ውስጥ ሬዲዮም ሰላም አትሰጥም። የሚወዱትን ፕሮግራም በጉጉት ድምፁን ጨመር አድርገው ሲያዳምጡ ያለ ጥርጥር በጊዜ የተኙትን ጎረቤትን ማበሳጨቶ አይቀሬ ነው። ምናው በደረቅ ሌሊት ብንተኛበት እረ እግዚአብሔርን ፍራ አይ ይባላሉ። መከራ ነው። ገና በሁለት ሰዓት ተኩል ደረቅ ሌሊት የሚባልበት ሀገር የሚባልበት ሰፈር፣ አሁንም ትንሽ ቀነስ ያደርጋሉ ድምፁን ምሬቱ ግን አልሞተም አልጠፋም። ግድ የለም ተጫዋትብኝ፣ እኔ ምን አቅም አለኝ፣ እርሱ ይፋረደ፣ ይባላሉ የርግማን ውርጅብኝ ይዘንብቦለታል። ይህኛው ደግሞ አለ ከሚደነዝዝበት መጠጥ ቤት አምሽቶ መጠጥ በዚያ ምሽት የተዳረ ይመስል ቴፑን እስከ መጨረሻው ድረስ ለቆ ባለቤቱንና የተኙ ሕፃናትን እየቀሰቀሰ ካልደነስን የሚለው የሰከረ ሰው እርስዎ በጠዋት ስራ መግባት ቢኖርቦትም መተኛት አይችሉም። ጭራሽ የተኙ ልጆችም ጭምር ከእንቅልፋቸው የነሱና ሳይወዱ በግድ ሰካራሙ የመረጠውን ሙዚቃና ቤት ውስጥ የተፈጠረውን ሁካታ ያደምጣሉ። ከቶ የት ይደረሳል? ቀበሌ ላቁመው ወይስ ወይ ነዶ። ዶሮና ውሻም የጠብ ማስነሻ ሞተሮች ምክንያቶች ናቸው። የማይታስር ግን ማዕድ ቤት ለማዕድ ቤት እየዞረ ማሰሻ የሚበላ ምጣድ እንክት የሚያደርግና በዋቃ የሚገለብጠውን ወደል ውሻ አሯሮጠው ወገቡን በዱላ የነረቱት እለታ የውሻው ጥፋት ሳይታይ ባለቤቱ ቡራ ከሬ እያሉ እኔን ያገኘሽ መስሎች ነው የእንስሳው አምላክ ይነረትሽ እርግማን ይዘንብቦታል። ጥሩ ገላጋይ ከሌለ የስድስት ሰዓቱን የምሳ ዝግጅት የሚያስረሳ ንትርክ ሊጦፍ ይችላል። ድመት ወተት እስከ ደፋች፣ ዶሮም በረንዳና አትክልት እስከ ጫረች፣ ስጦሽ እስከ በላች ድረስ ጠብ አለ በእኛ መንደር በጭንቅንቁ በትንቅንቁ ችምችም ባለው ሰፈረ። ጥሩ ምግብ የተሰራ እለትም ጠብ አለ እኛ ሰፈረ። ዘመድ መጥቶ ወይም ያልተጠበቀ ሲሳይ ገብቶ ስጋ ቢጤ ከተሰራች በር ያለ ወትሯ በጣም ትገረበባለች፣ መለስ ትደረጋለች ቤተሰቡ ሳሎን ሆኖ ገበታ ላይ ይሳተፋል። አቤት ደስ ሲል! ይህን ጊዜ ድንገት ገርበብ ያደረጉት በር ገፋ አድርጎ አጠረ፣ ድንቡጭ ድንቡሹሽ፣ አይኑ ጎላ ጎላ ያለው ጠይሙ ማሙሽ አይኑን ገበታ ላይ ያፈጣል ይጥላል። አይ የህፃን ነገር ሂድ ሂድ፣ እንዴ ምን ያፈጣል? ይባልና ደረቁን እንጀራ ወጥ እንደነገሩ አነካክተው እጁን ይዘው በል ወደ ቤትህ ብለው ይሸኙታል። የፈለገውን ባለማግኘቱ ሆዱ ያጨመው ማሙሽ ተንሰቅስቆ ስቅስቅ ብሎ ያለቅሳል። መንታ መንታውን ያነባል። ምን ነው ይህን ያለ ክፉ ቀን አልመጣ ደግሞ ለህፃን ልጅ ቢያጎርሱ ሞት ሆኖ ነው እንዴ ይባላሉ። አበሱ ገበርኩት ይባላል፣ ከወዲያኛው ወገን። እኛኛዋ ደግሞ ባፋቸው እንደጎረሱ ኤዲያ፣ እኛ እንግዲህ አጉርሰነዋል። ብትፈልጊ አንቺም መተሽ ልትበይ ትቻያለሽ፣ ነውረኛ፣ ወዘተ የሰደብ በየአይነት ይላክልዎታል። ቀበጥባጣ ልጆችም ካሉ ችግር ነው። እርስ በርስ እየተላፉ ከግድግዳው ጋር በሚላተሙበት ጊዜ በኮሪያና በኮንጎ ዘመቻዎች በሙሉ ወታደራዊ ዩኒፎርም ሜዳሊያ ሰድረው የሚያሳየው ፎቶግራፉ መሬት ሊከሰከስና መስታወቱም ዱቄት ሊሆን ይችላል። ለማን ይነገራል? ከቶ ለየትኛው ዳኛ አቤት ይባላል? በሽቆ ዝም ያን የመሰለ ፎቶ አይ ያን ጊዜ እዚህ ክፍለ ጦር ምን ሻለቃ ነበሩ መሆኑ ታዲያ፣ ያን ጊዜ ሰውነቴ እንዲህ አልነበረም። ወደ ግዳጅ ወጣ። ያን ጊዜ ይህን ሁሉ ትዝታ የያዘ ፎቶግራፍ ሲከሰከስ እንዴት ያበሳጫል! እንዴት ያናድዳል! በደረቅ ሌሊት ሁልጊዜ እንደ ልጅ የሚወዷት ድመታቸውን ችፍ ውሮ ውርዬ ድምፃቸውን ከፍ አድርገው የሚጣሩት እናት ከእንቅልፍ ሊያባንኖት ይችላሉ። ምን ይሄ ብቻ፣ ህፃናት ኳስ ሲጫወቱ ጣራውን መጥቶ ጥቅርሻ አበላኝ፣ ግድግዳውን አፈረሰው አቤቱታ ሁሉ በጭንቅንቁ በእኛ መንደር የተለመደ ነው። ዞሮ ዞሮ የዚህ ሁሉ ችግር መንስኤው ችምችም ተደርጎ የተሰራው ቤት ነው። ቢሆንም ግን ቅንነት መተሳሰብና መተዛዘኑ ካለ አብሮ በፍቅር በተድላና በደስታ ለመኖር አዳጋች አይደለም። ትልቁ ቁም ነገር አንቺ ትብስ አንተ ተባብሎ ለአካባቢው ሰላም መስጠት ነው። በነገራችን ላይ ስዊድን ሀገር ሰዎች በሳምንት ለሁለት ሰዓት ያህል ከጎረቤት ወዳጅ ዘመድ ጋር እንዲያሳልፉ የሚደረግ ስርዓት አለ። ወደ ራሳችን መለስ ስንል አሁን አሁን በኢትዮጵያ ሀገራችን በአብዛኛው ክልሎች ከተሞች ግላዊ ኑሮን በግላችን ዓለም ውስጥ ብቸኝነትን አጥረን እየኖርን ነው። በተለይ የኮንዶሚኒየም ቤት ነዋሪዎች በማህበራዊ፣ መንፈሳዊ፣ ፖለቲካዊ፣ ኢኮኖሚያዊ ህይወታችን ሁሉ እያነሰ እየተመናመነ እየኮሰሰ መጥቷል። በማህበራዊ ህይወት የመድከማችን ሰበብ ለልማት ተብሎ ከአካባቢያችን ከቀያችን ተፈናቅለን ተነቅለን ወደ ሌላ አዲስ ስፍራ አዲስ ቤት አዲስ ህይወት እንጀምራለን። ስለዚህም የአዳዲስ ነዋሪዎችን የሰዎችን ባህሪ ለመላመድ ረዥም ጊዜ ይወስድብናል። በኑሮ ውድነት ሰበብ ሩጫ፣ ወከባ፣ ጠድፊያ ቢበዛም በተቻለ መጠን እድር፣ እቁብ፣ ተዝካረ ሰርግና ሌላ ሌላውም ነገር ቢመለስ ቢጠነክር ደሰስ ይላል። ውጮቹ እንደሆነ ያለንን ነገር ሁሉንም እየወሰዱ ያለንን እያስጣሉ፣ የሌለንን የማንደርስበትን ህልም ነገር እያጮሁብን፣ እያስጎመጁን የህልም ሩጫ ላይ ነን። ራሳችንንም ሳንሆን እነሱንም ሳንመስል አጓጉል የውሃ ላይ ኩበት ሆነን ቀጥለናል። ግን ማን እንደ ኢትዮጵያዊነት ማን እንደ ኢትዮጵያ የኢትዮጵያ ባህል ወግ ስርዓት ይመለስ። ወደ ራሳችን ወደ ውስጣችን እንመልከት። ውድ አድማጭ ተመልካቾቻችን ለዛሬ ያዘንላችሁ አጫጭር መረጃዎች እዚህ ላይ እናበቃለን። እናንተም ጊዜ፣ ገንዘብ፣ ጉልበት፣ ልብና ጆሮ ሄሊናችሁን በቀናነት ሰጥታችሁን አብራችሁን ስለዘለቃችሁ እጅግ በጣም እናመሰግናለን። በነገ ውለት በሌሎች ዓለም አቀፍ ዜናዎች ደግመኛ እንመለሳለን። እስከዛው መልካሙን ሁሉ እንመኝላችኋለን። ቻው። መልካም ጊዜ። መልካሙ ሚዲያ